ለሁሉ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላም ሁሉ መልካም። ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ እንደተለመደው ዛሬ የአማርኛ ትምህርቶችን ይዞላችሁ መጥቷል። ዛሬ ደግሞ ያው የአረፍተ ነገር ምስረታ እናያለን። አንድ ባንድ ተከታተሉ። ይህ ቪዲዮ ሁሌ የምንደርሳችሁ ደግሞ ላይክ፣ ሸር እና ሰብስክራይብ በማድረግ መከታተል ትችላላችሁ። እንዲሁም ትምህርቱን ኦንላይን መማር የምትፈልጉ በተለያየ የሶሻል ሚዲያ አማራጭ እየሰጠን እንገኛለን። ከታች ባለው ስልክ እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም እናንተ በሚመቻችሁ እኛም ማግኘት ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንገባለን ማለት ነው። እዚህ ጋር እንጀምራለን እዚ ላ ላ

ለእናንተ ለእናንተ ብለን እናነባለን። ለእናንተ ይ ይ ሁ ን ን ሲነባ ምን ይላል? ሰላም ለእናንተ ይሁን። አጠቃላይ ስናነበው ሰላም ለእናንተ ይሁን ብለን እናነባለን። አንድ አረፍተ ነገር ሆነ ማለት ነው።

ደስ ስ ደስ ደስ ይ ይ ላ ላ ል ል ይላ ይላል አጠቃላይ ዛሬ ቀኑ ደስ ይላል። ዛሬ ቀኑ ደስ ይላል።

በ በ ያ ያ ገበያ ገበያ ሄ ሄ ደ ደ ች ች ሄደች ሄደች ሲነበብ አጠቃላይ አስቴር ገበያ ሄደች አስቴር ገበያ ሄደች ይሆናል። ኦኬ እዚህ ጋ ዝ ዝ ና ና ሽ ሽ ዝናሽ ዝናሽ ት ት ሁ ሁ ት ት ትሁት ትሁት ል ል ጅ ጅ ጅ ልጅ ልጅ ና ና ት ት ናት ናት ጠቃላይን ስናነባው ዝናሽ ይላለች። እዚ ደግሞ ትሁት ልጅ ናት። ዝናሽ ትሁት ልጅ ናት። ዝናሽ ዝናሽ ትሁት ልጅ ናት። ዝናሽ ትሁት ልጅ ናት። ኦኬ፣ እዚ ጋር መ መ ሰ ሰ ረ ረ ት

ገዛች ሲነበብ፣ መሰረት ልብስ ገዛች፣ መሰረት ልብስ ገዛች ብለን እናነባለን። ይኸው የመጀመሪያው መሰረት፣ የኛው ልብስ፣ ይሄ ደግሞ ገዛች ላይ አጠቃላይ መሰረት ልብስ ገዛች። አሁን እዚህ ጋር መንሄድ እዚህ ደግሞ የተቸ

ል ይለኛል ይለኛል አጠቃላይ የተቸገረን መርዳት ደስ ይለኛል ይላል የተቸገረን መርዳት ደስ ይለኛል ብለን አጠቃላይ እናነበዋለን ማለት ነው። የተቸገረን መርዳት ደስ ይለኛል እ ን ዳ ዳ ይይፈፈረረ ድ ድ ባ ባ ቹ ሲነበብ እንዳይፈረድባችሁ ይላል። እንዳይፈረድባችሁ አአትትፍፍረረ ዱ ዱ አትፍረዱ አጠቃላይ ስናነበው አትፍረዱ ይላል እዚ ጋር። ከዛ ሙሉ አረፍተ ነገሩ ደግሞ እንዳይፈረድባችሁ አትፍረዱ ይላል እንዳይፈረድባችሁ አትፍረን ኦኬ እዚህ ጋር ደግሞ የ የ ማ ማ ይ ይ ነ ነ ጋ ጋ ሲነበብ የማይነጋ የማይነጋ ሌ

የማያልፍ ቀ ቀ ን ን ቀን ቀን ጠቃላይ ስናነበው የማያልፍ ቀን የማያልፍ ቀን የለምም የለም የማያልፍ ሶሪ ቅጣ እዚ ጋ የ የ ማ ማ ይ ነ ጋ የማይነጋ የማይነጋ ሌ ሌ ሊት የማይነጋ ሌሊት

አስፈላጊ አስፈላጊ አስፈላጊ ነ ነ ኡ ኡ ነው ነው አጠቃላይ ስናነበው ለሰው ልጅ ጸሎት አስፈላጊ ነው ይል ለሰው ልጅ ጸሎት አስፈላጊ ነው። ኦኬ እዚህ ጋ ደግሞ ክ ክ

አይቆርጥም ይላል። ውድ ቤተሰቦቼ ዛሬም ያለን እዚህ ጋ ያበቃል። ቀጣይ ደግሞ ሌላ ቪዲዮ ይዤላችሁ መጣለሁ። ቪዲዮው የሚደርሳችሁ ላይክ፣ ሸር፣ ሳብስክራይብ እንዲሁም እንዲሰራ የሚፈልጉትም ካለ በኮሜንት ብታሳውቁ ኔ እናንተን ሳብ ተቀብ የምሰራ ይሆናል። ኦንላይን መማር የምትፈልጉት ደግሞ በተለያየ ሶሻል ሚዲያ አማራጭ ዋትሳፕ፣ ቴሌግራም፣ ኢሞ እንዲሁም እናንተን በሚመቻችሁ ሁሉ እየሰጠ እንገኛለን። በሚመች ሰዓት ከታች ባለው ስልክ ቁጥር ገብታችሁ እኔን ማግኘት ትችላላችሁ። ቻው! መልካም ጊዜ!